የአቺ ቀን ማታ መቼም ማረሳት መቼም ማለት ነው፣ እንዴት እንደሆነ ፈጽ የሪኬስት ላክ አናቃት አለን። የዛን ቀን የተጨመቅኩት አጨማመቅ እስልምና ላለመቀበል ምክንያት ነው ያሳጡኝ። የዛን ቀን እና አንድ እንዴት ልበላችሁ፣ የማይታወቅ ልጅ ነው፣ እውቀትም የለም የሚባል ልጅ ፈጽ ሰላሙ አሊኩ ዋአሊኩም ሰላም ረቱላ ጃ አለ ያቺን ማታ መቼስ ታስታውሳታለህ? ያቺ የሸንኮሯ ጭማቂ ዚህ ላላ አዲ የዛን እኮ ተገኘ ወላ ተገኘ፣ ምንድነው የዛን ቀን የተፈጠረ አንዌም አለ፣ አቡ ሰይብ አለ። ከዛ ውጭ ማን እንዳለ አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ። እኔ አይቼው አላውቅም፣ የሚታወቅ ልጅም አይደለም እና አስሬ ነው ጃ ላውራ ክፈልጋል ይለኛል እኛ ደግሞ የብዙም ስለማይታወቅ የረባ ነገር ያወራም እያልን ወሬያችንን ቀጠለን እንደዛ ነው አይደለ አንው ይሆ ነው ያ እሱ ጋ እንደን ማነው አሜ በላያ እና ሃዩም ነበረች አይደል አዩ ሰላምታ ነው አዩም ነበረች ይችላል አ ሶስታችን እና እሱ ነበር ራይት እና ምንድነው የሆነው በጣም የሚገርመው ነገር እኔ እስልምናን አክ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደም በደማ ቃለ ስለ እስልምና በደም አውቅ ነበር ማለት ማወቂያ እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነቢዩ መሐመድና አንዳንድ ነገሮችን አውቅ ያሉና፣ ልጁ ምን አለኝ፣ ለምንድን ነው የማትሰልመው ሲለኝ፣ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ በቃ እኔ እንጂ አልኩት። ከዛ እሺ አንድ ጥያቄ ልጠይቅክ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ የኤግዛምፕል ልጠይቅክ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅነ ብሎ አለማመኑ አይከብድም ወይ አለ። እንዴ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። ሶ በነቢዩ መሐመድ በኩል ለኛ ከአላ የተገለጠውን ግልጠተ መለኮት ወደከው ተስማምቶ እንከና ተለት እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተካል። ጸጥ ነው ያልኩ። ጸጥ ጸጥ ማለት ምንም አላልኩም። ከዛ በሉን ኑጣብዬ ስቄ እነ ፍጺም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን የመጀመሪያው ቀን እኔ ምወዳቸው ሙስሊም ጓደኞች አሉኝ። ልጅ ጩጬ እያለሁ ስለ እስልምና የተወሰነ ትምህርት በቤተሰቦቹም በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እያያስኳየው ማለት ነው ሻሃዳ ጓደኛዬ አለ። የጓደኛ አባት ነው ናበል ሻሃዳ ያዝ ብሎኝ ሻሃዳ እያስያዘኝ እኔ ሸሃዳ ሲያሳይ በጣም ነው ውስጥ የሚነካው። በጣም ማለት ነው በቃ ይሁን አለው ስሜት እኔ ምን እንደሆነ አላቅ። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳው። በተነሰውበት ቅጽበት ፊቴ ላይ እንባ ነበር። ዛሬ ነገር እንዴት ነው ምናምን ብዬ ከዛ ሌሊቱን እንትን አልኩኝ እንትን ጊታር አጠና ነበርና ጊታር እያጠናው አነገውና፣ ጠዋት ወደ ስራ ሄድኩኝ እና ይሄ ነገር የሆነ አይት ክሰኞ ዕለት ነው። ከዛ ሮብ ዕለታ ድጋሚ እንደዚህ ሆነ። ሮብ ዕለታ እንዲሁ ማታ ተኝቼ ይሄ ሰውዬ ሻዳ ያስያዘኛ የው አለቀስኩ። አሁንም ተነሳሁ ደንግጬ በቃ የሳኩ፣ አሁንም ተመሳሳይ ነገር ሄደ። ከዛ ዓርብ ዕለታ ዓርብ ዕለታ ነው አንድ ራስታ ጓደኛ አለኝ አይ ቲንክ ሐሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ ምገባው ስለው፣ እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን እሰግድና አለ መስጂድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን ወጣለሁ ምናምን አለ። ግን ማንም ሰው አይነካኝ ምናምን ነገር አለኝ እና ስለ እኔም አንተም እኮ ቆየህብኝ፣ እኔ እንዲምትቆይ አይመስለኝም ምናምን ይህ ሰውዬ ያሟል ምንድን ነው ተደራረቡብኝ ያልኩኝ። ከዛ አርበለታ ነው አርበለታ እንዲሁ ሌሊት ተኝቼ በቃ ሻህዳ ሲያዝኝ ሻህዳውን እያልኩኝ አሁንም አለቀስኩ፣ ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቋልኩኝ ዘጠኝ ሰዓት ላይ ነው። ለታላቁ አብርሃም ደወልኩለት። ለታላቁ አብርሃም የደወልኩለት አይ በቃ ሻሃዳ መያዝ አለብኝ። ማለት እስልምናን ላለመቀበል አዳምና ሄዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ እሚል ጥያቄ ነው መጠየቅ የቀረኝ ጥያቄ አጥቼ ማለት ሶ አይ በቃ ይሄን ያህል እንትን መሆን የለብኝም በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት፣ ለታላቁና ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለ ተኪ ይለኛል። ከዘ ታላቁ እንዲነምናን ስለው አይገርምህም፣ አሁን ልደውልል እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው፣ አረ ታላቁ በቃ በህይወት አትቀልድ፣ ሸሃዳ ያዝ አለኝ። ወላ እኔ ወላ ነው ምላችሁ ነው ያልምል እንዴ፣ እኔ እኮ ሸሃዳ አዚዘ ይልልክ ነው የደወልኩልህ ስለው፣ አላምንም። ተንቀጠቀጠ ከዛ እስቲ ማርያም እንበል እግዚአብሔር በላል፣ እና እሱም እንደ ያስቅ ነበረ እና አላመነም። ከዛ ወላሂ የምሬ ነው ሸሀዳ ሲ ሸሀዳ መያዝ በቃ ፈልጋለሁ አልኩት። ከዛ እሱም አላመነም። በቃ ቆይ ምን ላድርግ፣ ቆይ ውስታዝ ጋር ልደውልናል ሲልኝ፣ ቶሎ አሲዘኛ ሀሳቤን እንዳልቀይር አልኩት። ከዛ ቆይ እሺ፣ ቆይ በቃ እንትና ጋ ደውዬ ያስይዘሀል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘጋው ማለት ነው። በዘጋው ቅጽበት መልሶ ደወለ። ከዛ ምን እሺ ምናምን ስለው እንዴ፣ መንገል ላይ ያለሁት እና ምን ፈረው መሰለ ካለኝ፣ ሸሀዳ ሳላሲ ዝክ የሆነ ነገር ብትሆንስ በልና ሸሀዳን ያዛለኝ። ከዛ ሸሀዳን ያስኩኝ ማለት ነውና፣ ይሄ ነው ሸሀዳን ያስኩበት ቅጽበትና